በሳይንስ ዘርፍ የሴት ተመራማሪዎችን ተሳትፎ ለማሳደግ እየሰራ መሆኑን የደብረ ብርሃን ዩኒቨርሲቲ ገለጸ። ዩኒቨርሲቲው በሳይንስ ዘርፍ የሴት ተመራማሪዎችን ተሳትፎ ለማሳደግና ችግር ፈቺ ምርምሮችን እንዲያካሄዱ ለማበረታታት ያለ ማውደ ርዕይ አካሂዷል። ብርቱካን ማሞ ዝርዝር አላት። ተመራማሪዎችን ማፍራትና ችግር ፈቺ ምርምራቸውን ለማህበረሰብ ግንባታ መዋል ከከፍተኛ ትምህርት ተቋማት የሚጠበቅ ኃላፊነት ነው። ተመራማሪዎቹ ሴቶች ሲሆኑ ደግሞ ኃላፊነቱ ድርብርብ ነው። የደብረ ብርሃን ዩኒቨርሲቲ የሴት ተመራማሪዎችን የምርምር ስራ የሚቀርብበት ሲምፖዚየም አዘጋጅቷል። በዚህ ሲምፖዚየም ላይ የተገኙት በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር ትዕግስት ወንድሞ ሴት ተመራማሪዎች የሚገጥማቸውን ችግር በማለፍ በሳይንስና ቴክኖሎጂ ዘርፍ የራሳቸውን አሻራ ማሳረፋቸው ለሀገር ግንባታ አስተዋጽኦ የጎላ እንደሆነ አንስተውለናል። ቴክኖሎጂ ላይ ያላቸው ኮንትሪቢሽኖች በተለያየ መልኩ ውጤቱ ይታያል። ግን ውጤቱን ስናይ ይሄ ሰራቸው ናቸው። ከላይ የሰራቸው ነው ተብሎ አይደለም የሚታየው። ኢምፓክቱ ህብረተሰቡም ላይ ይኖራል፣ አገርም ላይ ይኖራል። ያው ታሪኩ ሲጠና ኬቴተን መነሻው ይገኛል ማለት ነው። ዞሮ ዞሮ ሴቶች የሌሉበት የሳይንስና ቴክኖሎጂ ያለ አይመስለኝም። አሉበት። አለመታየታቸው ምክንያቱን አላቅም። እሱ ሌላ ችግር ሊሆን ይችላል። በሲምፖዚየሙ በክብር እንግድነት የተገኙት የአዲስ አበባ ከተማ ንግድና ዘርፍ ማህበራት ፕሬዚዳንትና የደብረ ብርሃን ዩኒቨርሲቲ ቦርድ አባል ወይዘሮ መሰንበት ሸንቁጥ ችግር ፈቺ ምርምሮች ላይ ሴቶችን ማሳተፍ፣ የምርምር ስራቸውን የሚያቀርቡበት ሲምፖዚየምና መድረክ ማዘጋጀት ስራቸውን በማስተዋወቅና ተተኪዎችን ለማፍራት ያግዛል ብለዋል። የበለጠ ሴቶችን ማፍራት እንችላለን። የበለጠ ተመራማሪዎችን ማፍራት በአለም አቀፍ ደረጃ ከምንም በላይ ተመራማሪዎች በጣም በጣም አስፈላጊ ናቸው። በተለይ ከውጤት አኳያ በጣም ኤፌክቲቭ የሚሆኑ ሴቶች ናቸው ብዬ ነው የማምነው። በዚህም ምክንያት እኔ ሴቶችን የበለጠ ወደዚህ ሙያ እንዲሰማሩ ማድረግ ተገቢ ነው። ይሄ ደግሞ ሊሆን የሚችለው ምንድን ነው? በእንደዚህ አይነት ላይ የተሰማሩ ሴቶችን በብዛት እንዲታዩ ማድረግ ነው። ሴት ተመራማሪዎች ከወንዶች በተለየ ሁኔታ ችግሮች ቢገጥሟቸውም የችላለው ስሜትን በመላበስ የያዙትን ዓላማ ማሳካት ይገባቸዋልም ብለዋል። በእለቱ የምርምር ስራቸውን ያቀረቡት መምህርና ተመራማሪ ዳግማዊት ቀጸላና ዶክተር ትዕግስት ወንድሙ፣ በእርግጥ ከወንዶች አንጻር ስናነጻጽረው ሴት ላይ ብዙ ቻሌንጅ አለ። አሁን ለምሳሌ እኔ እናት ነኝ። የቤት ውስጥ ኃላፊነት አለብኝ እዚህ ላይ እዚህ ደግሞ ስመጣ ምርምር አለ፣ ማስተማር አለ፣ ትንሽ ቻሌንጅ ያደርጋል። ይህንን ቻሌንጅ ግን ተቋቁመሽ ማለፍ አለብሽ ብዬ አስባለሁ። ሴቶች ብቻ ሳይሆን ማንም ሰው ሲሰራ ተግዳሮት ይገጥመዋል፣ ወንዶችም ቢሆኑ ተግዳሮት ይገጥማቸዋል እና ያ የሴቶች ትንሽ ተጨማሪ የሚሆነው ህብረተሰባችን ለሴቶች ያለው ነገር ትንሽ አናሳ ስለሆነ ነው ሴት ልጅ ሳይንስና ቴክኖሎጂ ላይ ወይም የሆነ ብዙ ወንዶች የሚሰማሩበት ነገር ላይ አትመጣም፣ አትታይም የሚል ነገር ስላለ ማለት ነው። ሴት ተመራማሪዎች በሳይንሱ ዘርፍ ችግር ፈቺ ምርምር እንዲያደርጉ ማገዝና እንቅፋቶቻቸውን ማስወገድ ያስፈልጋል። ለዚህ ደግሞ የደብረ ብርሃን ዩኒቨርሲቲ ለሴት ተመራማሪዎች ድጋፍ በማድረግ አጋር እየሆነ ይገኛል ያሉት የደብረ ብርሃን ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ተወካይ ምክትል ፕሬዚዳንት ዶክተር ሲሳይ ሞላቴ ናቸው። ዛሬ በዚህ መርሃ ግብር የሚቀርቡት የምርምር ውጤቶች ሴት ተመራማሪዎችን በመሪ ተመራማሪነት ሰርተው ያጠናቀቋቸው የምርምሮች በመሆናቸው ባልተመቻቸው ሁኔታ ውስጥ እንኳን ሆነው የቤተሰብ ኃላፊነት ከመወጣት ባለፈ በምርምርና ቴክኖሎጂ ዘርፍ ስኬታማነት ስኬትን ማስመዝገብ እንደሚችሉ ትልቅ ማሳያዎች ናቸው። ስለሆነም በተቋማችን የውስጥ አቅምና ከባለድርሻ አጋር አካላት ጋር በመተባበር ሁሉን አቀፍና እኩልነትን ማዕከል ያደረገ አሰራርና እድሎች ለመፍጠር መተባበር አለብን። በመድረኩ የዓለም የሴቶች ቀን ተከብረዋል።